እውነተኛው ዓለም ሲገለጥ ውስጠኛው የሲኦል ክፍል እስካሁን የታዘብኩት ርኩሳን መናፍስቱ እኛ እናያቸዋለን እንጂ እነርሱ ፈጽሞ አያዩንም ነበር ሲኦል ውስጥ እንደ ገባንም ክፋት ጥላቻ ነፍስ ግድያ ዝሙት ውሸት ሟርት ጠብ ክርክር መመኘት ዘፋኝነት ወዘተ የስጋ ፍሬዎችን ስያሜ የያዙ ብዙ የአጋንንት የጦር ሰፈሮችን ማየት ቻሉ። ገርሞኝም እነዚህ ደግሞ እዚህ ምን አመጣቸው እያልኩ ሳስብ ሳለ፣ ጌታ ልጄ እነዚህ ሁሉም ወደ ምድር እየሄዱ ሰዎችን ለተለያየ ዓላማ የሚጠቀሙበት የራሳቸው የእዝ ጣቢያ ነው አለኝ። ወደ ውስጠኛው ክፍል ስንገባም በቢሊዮን የሚቆጠሩ እጅግ ብዙ ትንንሽ የእሳት ጉድጓዶች ነበሩ። ጉድጓዶቹ መጠናቸው ሰባ በሰባ ሴንቲሜትር ሲሆን በውስጣቸው የማይሞቱ ትሎች ነበሩባቸው። እነዚህ ጉድጓዶች ደረጃ ያላቸው ሲሆን የተለያዩ ትልልቅ ጉድጓዶች ውስጥ እንዳሉ ለመገንዘብ ቻሉ። ጉድጓዶቹ ከራሳቸው ወጥቶ እንደሚገነፍል እሳተ ገሞራ ሆነው ጥልቀታቸው ከዚህ እስከዚህ የማይባል ነበር። ወደዚህ ጥልቅ ገደል ከተጣሉ ለዘላለም ቁልቁል እንደሚወርዱ፣ ፍጻሜም የሌለው መውረድ እንደሆነ ተረዳው። በእነዚህ ትልልቅ ጉድጓዶች ውስጥ ባሉት እነዚያ ትንንሽ ጉድጓዶች ውስጥ ሆነው ሰዎች እየተቃጠሉ መጨረሻ የሌለው መውረድ ሁሌም ይወርዳሉ። ከአንዱ የእሳት ጉድጓድ አፋፍ ላይ ቆመን ስንመለከት ወደ ላይ ከሚንተከተከው ፍም ውስጥ ሰዎች ብቅ ይሉና ጌታ ሆይ አድነን ብለው መልሱን እንኳን ሳይጠብቁ የሚጠባበቃቸው እርኩስ መንፈስ ወደ ውስጥ አናታቸውን በጥልቅ የእሳት መዶሻ እየመታቸው እንዲመለሱ ያደርጋቸው ነበር። ከእነዚህ ከሚቃጠሉት ውስጥ አንዳንዶቹ እርኩሳን መናፍስቱ ራሳቸው ነበሩ። ከላይ ቆመው ለመውጣት የሚሞክሩትን ሰዎች የሚደበድቡትና ወደ ውስጥ የሚመልሱት እርኩሳን መናፍስት ራሳቸው ሳይቀሩ እየተቃጠሉ፣ ነገር ግን አምላክን መሳደባቸውን አይተውም ነበር ሆኖም እነዚህ እርኩሳን መናፍስት እኛ እናያቸው እናያቸው እንጂ እነርሱ ግን እኛን አይመለከቱም ነበር። ሰዎች የሆኑት ግን እየተቃጠሉም ቢሆን እኛን ያዩን ነበር። ቀደም ሲል ከሰይጣን ጋር ቃለ ምልልስ ሲያደርግ የነበረው ሁለማ ሼኪ እየጮኸ መሐመድ ወዳለበት የእሳት ጉድጓድ ሲጣል፣ ከመሐመድ ጀምሮ ጉድጓዱ ውስጥ የነበሩት ብዙዎቹ ሙስሊሞች ፈገግ ሲሉ ተመለከቱ። የራሳቸው መቃጠል ሳያንስ ሌሎች ወደዚህ አስከፊ የእሳት ጉድጓድ ሲጣሉ ሲጣሉ የራሳቸው መቃጠል ሳያንስ ሌሎች ወደዚህ አስከፊ የእሳት ጉድጓድ ሲጣሉ የጨለመ ፈገግታ ያሳዩ ነበር። እኔም ለምን በሰው ውድቀት ይደሰታሉ ብዬ እያሰብኩ ሳለው፣ ጌታ ልጄ እዚህ ያሉት ሰዎች እኮ በምድር ላይ በነበሩበት ወቅት የነበራቸው ስሜት ሁሉ በአስር እጥፍ አድጎ ነው የሚሰማቸው ብዙዎቹ በምድር ሳሉ ከራሳቸው ማግኘት ይልቅ የሌላው ማጣት እና ሐዘን የበለጠ ያስደስታቸው የነበሩ ናቸው አለኝ። እኔም አንዳንዶቹ እንደውም እግዚአብሔር ጨካኝ ስለሆነ ነው እንጂ ለምን ሲኦልን ሰራ ብለው ንስሐ ከመግባት ይልቅ ጣቶቻቸውን ወደ እግዚአብሔር ቀስረው ሲሳደቡ ተመለከቱ።